ሰላም በያላችሁበት ይሁን የተከበራችሁ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የምናደርሰው የእለቱ ዜናችን ተጀምረዋል። በሚኖረንም ቆይታ የማን ናቸው የዜና አምዳችንን ጨምሮ ሌሎች ጉዳዮችን እየዳሰስን አብረን ቆይታ እናደርጋለን። ሰብለጽጌ ነኝ። ዓለም አቀፍ መዳረሻዎቻችንን ለማስፋት የሚያስችሉ ስራዎች በመሰራታቸው የጥራጥሬና ቅባት እህሎች የወጪ ንግድ እያደገ መጥቷል ሲሉ የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ገለጹ። አስራ አራተኛው ዓለም አቀፍ የጥራጥሬና ቅባት እህሎች ኮንፈረንስ የእሴት ሰንሰለቶቻችንን እያዳበርን ዓለም አቀፍ መዳረሻዎቻችንን ማስፋት በሚል መሪ መልእክት መካሄድ ጀምሯል። ኢብራሂም መሐመድ ዝርዝራለሁ። አስራአራተኛው ዓለም አቀፍ የጥራጥሬና የቅባት እህሎች ኮንፈረንስ መካሄድ ጀምሯል። በአጠቃላይ ኮንፈረንሱ የእሴት ሰንሰለቶችን እያዳበርን አለም አቀፍ መዳረሻዎችን ማስፋት በሚል መሪ መልእክት ነው እየተካሄደ የሚገኘው በኮንፈረንሱ ከአምስት መቶ በላይ የላኪዎች ከመቶ በላይ ገዢዎች እንዲሁም ደግሞ ከ16 በላይ ሀገራት እየተሳተፉ ይገኛሉ። የኢትዮጵያ ጥራጥሬና ቅባት እህሎች ላኪዎች ማህበር ፕሬዚዳንት አቶ ኤዳኦ አብዲ ባደረጉት ንግግር መንግስት የማክሮ ኢኮኖሚው ዘርፍ ለማሻሻል በወሰዳቸው እርምጃዎች ዘርፉ መነቃቃት አስመዝግቧል ብለዋል። የምናመርተው ምርት በየጊዜው በሰፊ ገበያ ውስጥ መሸጥ እንድንችል እንደ አፍሪካ ነጻ ንግድ ቀጠና የመሳሰሉ የአፍሪካን ሀገራት ወደ 1.3 ና 4 ቢሊዮን ሕዝብ ልንደርስ የሚችልበት እድል መፈጠሩ በጣም ትልቅ ምርታ ነው፣ ተስፋ ሰጪ ነው። ደብሊውቲኦ ሜምበርም ስንሆን አገራት የጥራት መስፈርት አላቸው። አሁን የተገነባው የጥራት መንደር ምርታችን ጥራቱን ጠብቆ ከደረጃ በታች ሳይሆን የትም አገር ተሽጦ የተሻለ የውጭ ምንዛሬ ማምጣት እንድንችል ትልቅ ምርታ ያለው ስለሆነ በጣም የሚበረታታና ትልቅ እድል ነው ብያምናለሁ። በኮንፈረንሱ ንግግር ያደረጉት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳወንጎፌ በ2017 በጀት ዓመት በአጠቃላይ በወጪ ንግድ ከ8 ቢሊዮን ዶላር በላይ ገቢ ተገኝቷል። የጥራጥሬና የቅባት እህሎችም በወጪ ንግድ ዘርፍ እያስመዘገቡት ያለው እድገት የሚበረታታ መሆኑን ገልጸው በኮንፈረንሱ ዘርፉን ለማሳደግ የሚያስችሉ ግብአቶች ይገኙበታል ብለዋል። በጥራጥሬና የቅባት እህሎች የሴት ሰንሰለቶችን ማጠናከር ይገባል በጋራ የገበያ ውጣ ወረዶችንና የአየር ንብረት ለውጥን ጫና የሚቋቋም ጠንካራና ተስማሚ ስርዓት መገንባት አለብን። ኢትዮጵያ በዘርፉ ዓለም አቀፋዊ መሪ ለመሆን የማያወላውል ቁርጠኝነት አላት፣ ቁልፍ የኢኮኖሚ ማሻሻያዎችን እያካሄደች ነው። የንግድ ትስስርና ትብብርን የሚያጠናክሩ በአፍሪካ ነጻ የንግድ ቀጠና፣ በዓለም የንግድ ድርጅቶች የተለያዩ ትብብር እያከናወነች ነው። ይህም ተጠናክሮ ይቀጥላል። በኮንፈረንሱ ተገኝተው ንግግር ያደረጉት የቀድሞ የኢፌዴሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ዘርፉ የበርካታዎች የኢኮኖሚ መሰረት መሆኑን ጠቅሰው ይበልጥ ለማሳደግ በትብብርና በቅንጅት መስራት ይገባል ብለዋል። ቱደይ ዓለም አቀፍ የቅባትና የጥራጥሬ እህሎች ገበያ በእስያ በአውሮፓና በመካከለኛው ምስራቅ ከፍተኛ እድገት እያሳየ ነው። ላብነት የጥራጥሬ እህሎች ግብይት ስንመለከት አሁን ካለበት ከ80 ቢሊዮን ዶላር በቅርብ ዓመታት ወደ 140 ቢሊዮን ዶላር ያድጋል። የቅባት እህሎች ደግሞ ከ270 ቢሊዮን ወደ 390 ቢሊዮን ግብይቱ ያድጋል። ይህም ዘርፉ ለኢኮኖሚ ያለውን ሚና ያሳያል። ከዘርፉ ተጠቃሚነትን ለማሳደግ ባለድርሻ አካላት በቴክኖሎጂና በእውቀት በሌሎች ጉዳዮች በትብብር ሊሰሩ ይገባቸዋል። ኮንፈረንሱ ለሁለት ቀናት ቆይታ ሲኖረው በዘርፉ የተካሄዱ ጥናትና ምርምሮች ውይይት ይካሄድባቸዋል። አዲስ አበባ ዩኒቨርሲቲ መጪውን ዘመን በሚመጥን መልኩ ራሱን እያዘጋጀ ነው ሲሉ የዩኒቨርሲቲው ፕሬዚደንት ዶክተር ሳሙኤል ክፍሌ ገለጹ። ፕሬዚደንቱ የዩኒቨርሲቲውን የ75ኛ ዓመት አከባበርና የራስ ገዝነት ሪፎርምን አስመልክቶ መግለጫ ሰጥተዋል። ሰለሞን አሰፌ መግለጫውን ተከታትሎታል። አዲስ አበባ ዩኒቨርሲቲ በሀገራችን የመጀመሪያ የከፍተኛ ትምህርት ተቋም ሆኖ ከተመሰረተ 75 ዓመታትን አስቆጥሯል። የምስረታ አልማዝ ኢዮቤልዩ በዓሉ ዩኒቨርሲቲው ለረጅም ጊዜ ሲጠይቅ ከነበረው ራስ ገዝነት መፈቀድ ጋር በጥምረት እንደሚያከብርም ተመላክቷል። የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ዶክተር ሳሙኤል ክፍሌ ዩኒቨርሲቲው ራስ ገዝነት በመሆኑ የሚያገኘው እድልን ለመጠቀም ተዘጋጅቷል ነው ያሉት። በተገኘው ራስ ገዝነትም ነጻነትም ወሳኝ እርምጃዎች መውሰድ አስፈላጊ ነበር። ዋናው አዲስ አበባ ዩኒቨርሲቲ የአካዳሚክ ልቀት ማዕከልነቱን አስጠብቆ ማስቀጠል ነው። ለዛም ሚሆን ተፈላጊና አስፈላጊ የሆኑ ፕሮግራሞችን እንዲኖሩት ማድረግ። ለዚህ እንዲሆን የፕሮግራሞች ግምገማ ተካሂዷል። ከዚህ ወደፊት አዲስ አበባ ዩኒቨርሲቲ ኢትዮጵያ ለምትፈልገው የከፍተኛ ትምህርት ተቋምነት ራሱን በየጊዜው እየፈተሸ እያሻሻለ ለመሄድ አንድ ምቹ ሁኔታ ተፈጥሮለታል። ዩኒቨርሲቲው ባለፉት ዓመታት ያካበተውን ልምድ በመጠቀም ራሱን ለማዘመን እየሰራ ነው ያሉት ፕሬዝደንቱ በዚህ መነሻነትም ያለፈውን በማክበር የተሻለ ነገ በሚል መሪ ቃል ሰባ አምስተኛ ዓመቱን ለማክበር መዘጋጀቱን ጠቅሰዋል። አዲስ አበባ ዩኒቨርሲቲ ከአንድ ወር በኋላ ሰባ አምስት ዓመት ይደፍናል። ስለዚህ ባለፉት ወራት ጀምረን አዲስ አበባ ዩኒቨርሲቲ ሰባ አምስተኛ ዓመቱን እንዲያከብር የተለያዩ ስራዎች ስናቅድ ቆይተናል። የተወሰኑት ስራዎችም ላይ ገብተናል። ይህም ማለት እንግዲህ ሁሌም በመሪ ቃላችን እንደምናስቀምጠው አዲስ አበባ ዩኒቨርሲቲ የኢትዮጵያ ከፍተኛ ትምህርት እናትም አባትም ተቋም ነው። ይሄ ብቻ ሳይሆን የወደፊቱንም ጊዜ መቀየስ ማለም መተለም የሚችል ለዛ ቅርጽ መስጠት የሚችል ተቋም ነው። የነበረውም ለመዘከር ሰባ አምስት ዓመት ጊዜ ውስጥ ምንድን ነው አዲስ አበባ ዩኒቨርሲቲ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ አስተዋጽኦ ምንድን ነው የነበረው ብሎ መዘከር ዩኒቨርሲቲው የራስ ገዝ ሪፎርም ማስጀመሪያ እንዲሆን ተወስኖ በአዋጅ ከተቋቋመበት ጊዜ ጀምሮ ባለፉት 24 ወራት ዘመኑን የሚመጥን ለማድረግ ዩኒቨርሲቲው በርካታ ስራዎችን ሲሰራ መቆየቱንም ፕሬዚዳንቱ ገልጸዋል። ሁሉንም ጉዳዮች ብናያቸው ሁለት መሰረታዊ ነገሮችን ማሟላት ይጠበቅበታል። በአንድ በኩል ነፃነት የሚሰጥ መኖራል መሆን አለበት። በሌላ በኩል ደግሞ ተጠያቂነትን የሚያረጋግጥ መሆን አለበት። በቀጣዩ ዘመናት ጠንካራ የአፍሪካ የምርምር ዩኒቨርሲቲ ሆኖ ለዓለም ለውጦች ምላሽ የሚሰጥ ከሁሉ በላይ ግን ለኢትዮጵያ ሁለንተናዊ ለውጥ አስተዋጽኦ የሚያደርግ የከፍተኛ ትምህርት ተቋም ይሆናል ብለን እናምናለን። አዲስ አበባ ዩኒቨርሲቲ በቀደመው መዋቅር የነበሩ ጉድለቶችን በማሻሻል በተሰራው አዲስ መዋቅር ጤናማና ግልጽ አሰራሩን በማጠናከር ከሰራተኞቹና ከመላው የአዲስ አበባ ዩኒቨርሲቲ ማህበረሰብ አባላት ጋር በጋራ በመስራት ለተሻለ ስኬትና ለውጥ እየሰራ እንዳለም ተመላክቷል። ከአሰሪዎቻቸው ጋር የሚኖራቸውን ግንኙነት ለማሳለጥና መብታቸውን ለማስከበር የሰራተኞች ማህበር ሰፊ እገዛ እያደረገላቸው መሆኑን በደብረ ብርሃን ልዩ የኢኮኖሚ ዞን በግል ድርጅት ውስጥ የሚሰሩ ሰራተኞች ገለጹ። በደብረ ብርሃን ልዩ የኢኮኖሚ ዞን ያነጋገር ናቸው። የስራ ኃላፊዎችም ችግሮችን ቀድሞ ለመፍታት ማህበራትን የማጠናከር ስራ እየሰሩ መሆኑን ገልጸዋል። በላይ ተስፌ ዝርዝራለሁ። የሰራተኞች መብት አዋጅ ቁጥር 1156 2011 በግል ድርጅቶች ውስጥ የሚሰሩ ሰራተኞችን መብትና ከድርጅቶቹ ጋር የሚኖራቸውን መስተጋብር የሚመለከት ነው። በዚህ አዋጅም ሰራተኞቹ በሙያ ማህበራት የመሳተፍ መብትንና ጥያቄዎቻቸው እንዲስተናገዱም ይፈቅዳል። በደብረ ብርሃን ልዩ የኢኮኖሚ ዞን በሻንግቺንግ ጨርቃጨርቅ ፋብሪካ በስራ ላይ ያገኘናት ቃል ኪዳን ጥበቡ የሰራተኞች ማህበር መፍትሄ አመላካች ነውም ትላለች። ድርጅታችን ውስጥ የመረጥናቸው ሰዎች አሉ የሰራተኛ ማህበሮች ብለን የሆነ ችግር ሲፈጠር ወይ ደግሞ የሆነ አለመግባባት ነገር ሲፈጠር ለነሱ ነው የምናስረዳቸው። እነሱ ደግሞ በተቻለ ፍጥነት የሆነ መፍትሄ ይፈልጉናል ማለት ነው። የሆነ ነገር ሲፈጠር ቶሎ ችግር ስንነግራቸው የሚቀርቡልን ሰዎች አሉ። እነሱ ሰዎች ጠንክረው እንዲሰሩ ለማለት ያክል። በፋብሪካው የሰራተኞች ማህበር ተወካይ መኮንን ዘገየ እንደሚሉት ማህበሩ ሰራተኞች ሀሳባቸውን በተለያየ መንገድ ለማስተናገድ ና መፍትሄ ለመስጠት የሚቻልበትን እድል መፍጠሩን ይናገራሉ። ቅሬታም ካለ የተለያዩ ሀሳብ ካላቸው በሰጀሽን ቦክስ ውስጥ እንዲያደርጉ አድርገናል። ፕላስ ደግሞ በየላይኑ ላይ የተመረጡ ልጆች አሉ። አንዳንድ ልጆች ለነሱ ቅሬታቸውን እንዲያቀርቡ ተደርጎ እነዛ ላይኖች ደግሞ ወደ እኛ ድሬስ አድርገው እኛ ደግሞ ወደ ኤችአር ዲፓርትመንት በመሄድ እነዛን ጥያቄ ይዘን ጥያቄው በተዋረድ እንዲመለስ እናደርጋለን ማለት ነው። ሴፍቲ ማቴሪያሎችን ተይዞ በየጊዜው ተቀያየረ እንዲሆን ማድረግ፣ የምግብ ጥራት ኳሊቲ ችግር ነበረው እሱንም ከማኔጅመንቱ ጋር በመነጋገር ኢቭን እንኳን አቅራቢ እስቲቀየር ድረስ ያን ሁላ ስራ ሰርተናል። በአዋጁ መሰረት የሰራተኞችንና የድርጅቱን ጤናማ ግንኙነት ለመፍጠር እየተሰራ ነው ያሉት በደብረ ብርሃን ልዩ ኢኮኖሚ ዞን የኢንቨስትመንት ኮሚሽን ቅርንጫፍ ጽሕፈት ቤት የሰላማዊ ኢንዱስትሪ ግንኙነት ዳይሬክተር ግዛው ፍንኩ ናቸው። በአዋጁ መሰረት 1156 2011 መሰረት ተግባራዊ እንዲሆን በአሰሪና ሰራተኛ መካከል በአባላትም መካከልም እንደገና በአመራሮቹ መካከል የሚገባውን ያክል ኢምፓወር ሆነው ጠንካራ ሆነው ለመውጣት ስራ ይፈልጋል እና አሁን ባለው ሁኔታ ላይ ጅምሩ ጥሩ ነው ማለት ይቻላል። በተለይ በአንዳንዶቹ ላይ የህብረት ድርድር እስከማድረግ ድረስ ደርሰዋል። በአንዳንዶቹ አሁን ለምሳሌ ቦርት ማልት በምናይበት ጊዜ ከአሰሪዎች ጋር ተግባብተው እስከ ህብረት ድርድር ድረስ ለማድረስ ተሂደዋል ማለት ነው። በልዩ የኢኮኖሚ ዞኑ የሚሰሩ ሰራተኞችን መብት ለማስጠበቅ ና ሰላማዊ የስራ እንቅስቃሴ እንዲቀጥል ማህበራትን ማጠናከር ይገባል ነው ያሉት። ዳይሬክተሩ ሁልጊዜ ችግሮች፣ ግጭቶች ተፈጥረው ከባድ ደረጃ ላይ ወደ እስከ ስትራይክ ከመሄዳቸው በፊት እንዴት ነው ችግሮቹን እንዳይፈጠሩ መከላከል የሚቻለው የሚለው ነገር እንሰራለን እና የህግ ሰዎችንም እናማክላለን ብዙ ጊዜ ማለት ነው። በቀጣይ እንግዲህ ምንድን ነው የሚሰሩበት ቦታ ጤነኛ እንዲሆን ከደሞዝ ጭማሪ ጋር የሚነሱ ነገሮች፣ አድሏዊ ነገሮች እንዳይፈጠሩ፣ ግጭቶች እንዳይፈጠሩ፣ ምርታማነት እንዲጨምር እነዚህ ሁሉ ነገሮች የሰራተኛ ማህበር መኖርን ይጠይቃል ማለት ነው። ለዚህም ቀጣይነት ያለው የሰራተኞች የማህበራትና የድርጅቶች ግንኙነትን መፍጠር እንደሚያስፈልግ ተጠቁሟል። ተመልካቾቻችን ዜናዎቻችን ቀጥለዋል። ወደ ማናቸው የዜና አምዳችን ደግሞ እናልፋለን። ፋሽስት ኢጣሊያን ሀገራችንን ስትወር ቅኝ ግዛትን አልቀበልም ብለው ጠላትን ለመታገል የቆረጡ በአርበኝነት የታገሉ ጀግና ነበሩ። ሌፍተናል ጀነራል ጃጋማ ኬሎ በነበራቸው የትግል ቆይታ በወራሪው ኃይል ላይም ከፍተኛ ኪሳራና ጉዳትን ያደረሱም አርበኛ ናቸው። ሀገር ነፃነቷን ጠብቃ እንድትቆይ ከፍተኛ አስተዋጽኦ ስለማበርከታቸውም የተመሰከረላቸው ናቸው። በዛሬው የማናቸው የዜና አምዳችን ሰላማዊት ነጋ ስለ ጀነራል ጃጋማ ኬሎ ተከታዩን ዘገባ አዘጋጅታለች የበጋው መብረቅ ጃጋማ ኬሎ በቀድሞ አጠራር በጃባትና ሜጫ አውራጃ በደንዲ ወረዳ የወብዶ በተባለ ስፍራ ጥር 21 1913 ዓ ም ከአባታቸው ኬሎ ገሮና ከእናታቸው ደላንዱ ተወለዱ። ጃጋማ የአባታቸው የኬሎ ፈረስ ስም ሲሆን ወንድ ልጅ ከተወለደላቸው የፈረሴን ስም እሰጠዋለሁ በማለታቸው ነው ይህንን ስም ያገኙት። ወላጆቻቸውን በልጅነታቸው በሞት ያጡት ጃጋማ ኬሎ ያደጉት ባክስታቸው እጅ ነው። አክስታቸው በቀድሞ ተፈሪ መኮንን ትምህርት ቤት ዘመናዊ ትምህርት እንዲማሩ ቢያደርጉም ከሶስት ወራት በላይ አልዘለቁም። ወደ ትውልድ ስፍራቸው በመመለስ ፈረስ ግልቢያ፣ ጦር ውርወራ፣ ጋሻ ማንገብ፣ ምክቶሽ እና ውሃዋና ተምረዋል። በ1928 ዓ ም ፋሽስት ጣሊያን ኢትዮጵያን ሲወር ገና የ15 ዓመት ጎረምሳ የነበሩት ጃጋማ ፋሽስትን ለመፋለም ሰላሳ የሚሆኑ የአካባቢውን ሰዎች አስከትለው ጫካ ገቡ። በጠላት ላይ ድንገተኛ ጥቃት በመሰንዘር የጠላትን ጦር መፈተን ጀመሩ። በ1931 ዓ ም የ18 ዓመቱ ጃጋማ ዝና መሀል አገር ድረስ ተሰማ። አግብታ ወለጋ ጠቅላይ ግዛት ትኖር የነበረች እህታቸው ሌንሴ የወንድሟን መሸፈት ስትሰማ ባሏን ፈታ ወንድሟን ለማገዝ ጫካ መግባቷም ይነገራል። ጃጋማ ወደ ወሊሶ በማቅናትም የደጃዝማች ገረሱ ዱኪ ጦር ጋር በመቀላቀል ጠላትን ተዋግተዋል። ባሳዩት ጀግንነት ደጃዝማች ገረሱ አንተን የመሰለ ጀግና የወለደች እናትባረክ በማለት አመስግኗቸዋል። በአንድ ወቅት ጃጋማ ኬሎ ከጭልም ወደ አረሬ ሲሄዱ መንገዳቸው ላይ ሽፍቶች የገበሬዎችን ንብረት ሲዘርፉ ይመለከቱና ንብረታቸውን ያስመልሳሉ። ሽፍቶችና ፋሽስት ጣሊያን በጃጋማ ላይ ጉዳት ለማድረስ ቢሞክሩም በአስደናቂው ብቃታቸው ጥቃቱን መክተው ጠላትን ያሸንፋሉ። ይህን የሰማው የፋሽስት አዛዥ ምህረት ስለተደረገለት በአካባቢው ለሚገኝ የጣሊያን ጦር እጃቸውን እንዲሰጡ መልእክት ይልክላቸዋል። ከሰው ሀገር ላይ መጥቶ የሰው መሬት ወስዶ ሙሉ ምህረት ተደርጎልሃል ግባ እነዚህ ደፋሮች ግፈኞች አገሬ ለቀው እስካልሄዱ ድረስ አይማረኝ ብመራቸው እኔ የማውቀው ምረት ሰጭ አንድ ፈጣሪ ነው። ሰው ምረት የሚሰጥ ከሆነ ግን ምረት ሰጩ አገር የወረረ ሳይሆን አገር የተወረረበት እኔው ነኝ በማለት የመልስ ደብዳቤ ይልከዋል። የበጋው መብረቅ ጃጋማኬሉ በአርበኝነት ዘመናቸው ከፈጸሟቸው አኩሪ ገድሎች መካከል የፋሽስት ጦር ይመካበት የነበረውን የአዲስ ዓለም ምሽግ ሰበራ፣ የጭልም እንዲሁም የሀሮታ የፋሽስት ምሽግ ሰበራ ግንባር ቀደም ተጠቃሾች ናቸው። ጀጋማ በትዳር ህይወታቸው ሁለቴ ያገብተዋል። የመጀመሪያ ሚስታቸው አንድ ልጅ ከወለዱ በኋላ በተጋቡ በሶስት ዓመታቸው ሲያርፉ በ1944 ዓ ም ሁለተኛ ሚስታቸውን አስቴሮን አግብተው ለ51 ዓመታት የዘለቀ የትዳር ህይወት ነበራቸው። በአጠቃላይ አንድ ወንድና አምስት ሴት ልጆች አምስት የልጅ ልጆችና አራት የልጅ ልጅ ልጆችን አፍርተዋል። ወራሪው ፋሽስት በጅማ ጠንካራ ምሽግ ሰርቶ ይኖር ስለነበር ምሽጉ እንዲሰበር ጃጋማ ኬሎ ከደጃዝማች ገረሶ ዱኪ ጋር እንዲዘምቱ ንጉሠ ነገስቱ ደብዳቤ ይልኩላቸዋል። ጃጋማም ደብዳቤው ሲደርሳቸው ወይድ ወደዛ ጣለው ወረቀቱን የት ያውቁኝና ነው የሚያዙኝ፣ እኔ ወታደር አይደለሁም፣ ቢፈልጉ መሳሪያቸውን ይውሰዱ እንጂ አልሄድም በማለት መልስ ሰጡ። በኋላም አርበኛ ሸዋ ረገድ ገድሌ ንጉስ አጼ ኃይለሥላሴ ሄደው ቢያዋቸው እንደሚሻል ያቀረቡትን ሀሳብ ተቀብለው ንጉሱ ጃጋማ ያሉበት ቦታ ድረስ ሄዱ። ጃጋማም ጊንጪ ላይ 3500 ባለ ጎፈሬ፣ ባለ ሽሩባና ባለ ጋሚ አርበኛ ወታደሮችን አሰልፈው ጠበቁ። እንደ ደረሱም በልማዱ መሠረት ጃጋማ እንዲፎክሩ ታዘዙ። እኔ ጃግማቸው እንደ ደረሰ የሚፈጃቸው ገዳይ፣ በልጅነቱ ዶቀው ሳይወጣ ካንገቱ በማለት ፉከራቸውን አሰሙ። በመቀጠልም ጃን ሆይ እኔ ስራ እንጂ ፉከራ አላውቅም አሏቸው። ከዛም የጃን ሆይን ትዕዛዝ በመቀበል በጅማ የመሸገውን የጠላት ጦር ፋታ በማይሰጥ ውጊያ ምሽጉን ሰብረው አኩሪ ድል ተጎናጽፈዋል። ጃጋማ ኬሎ በ1935 ዓ ም የሻለቃነት ማዕረግ ተሰጥቷቸዋል። አንድ የሻለቃ ጦር በመያዝም በማይጨው ጦርነት ለሶስት ወራት ተዋግተው ጀግንነታቸውን አስመስክረዋል። ከዚያም በአምባላጌና ና በራያ ዘቦ በግዳጅ አፈጻጸም ባሳዩት ብቃት በሜጀር ጀነራል አበበ ዳምጠው ተመስክሮላቸው የብርጌድ አዛዥ ሆነው ተሾሙ። በ1953 የመፈንቅለ መንግስት ሙከራን ለማክሸፍ የተንቀሳቀሰው ኃይል አዛዥ ሌፍትናንት ኮሎኔል ጃጋማ ኬሉ ነበሩ። 1958 ዓ ም የሜጀር ጀነራልነት ማዕረግን ያገኙ ሲሆን ከዚያም የሌፍትናንት ጀነራልነት ማዕረግ ተሰጣቸው። ሌፍትናንት ጀነራል ጃጋማ ኬሎ የአርበኝነትና የጀግንነት ሜዳሊያዎች የኮርዶን ኒሻኖች ና ከውጭም ሀገር በርካታ ሽልማቶች ተበርክቶላቸዋል። ጀግናው አርበኛ የሀገር የቁርጥ ቀን ልጅ ሌፍቴናንት ጀነራል ጃጋማ ኬሎ ባደረባቸው ሕመም በሕክምና ሲረዱ ቆይተው መጋቢት 29 29 ዓ ም በ96 ዓመታቸው ከዚህ ዓለም ተለይተዋል። አዲስ ዘመን ጋዜጣና ኢትዮ ፓኖራማ የዘገባ ምንጮቻችን ናቸው። በመጨረሻ አማጫጭር ጉዳዮች ወደ እናንተ ይደርሳሉ። መሰረት መቅጫ ታቀርባቸዋለች። ኢትዮጵያ ግብርናውን በማዘመን ሁሉን አቀፍና ቀጣይነት ያለው የምግብ ሉዓላዊነትን ለማረጋገጥ እያደረገች ያለውን ጥረት ይደግፋል የተባለው ሁለተኛው ምዕራፍ የኩታ ገጠም እርሻ ፕሮግራም ይፋ ሆኗል። የግብርና ሚኒስትር አዲሱ አረጋ ፕሮግራሙ ግብርናን የሚያዘምን የአርሶ አደሮችን ህይወት የሚያሻሽሉ የተቀናጀ የግብርና ተግባራት የሚከናወኑበት መሆኑን አንስተዋል። ይህም ኢትዮጵያ ግብርናን በማዘመን የምግብ ሉዓላዊነትን ለማረጋገጥ የጀመረችውን ጥረት የሚደግፍ ነው ብለዋል። ፕሮግራሙ በሚሊዮን የሚቆጠሩ አርሶ አደሮችን ህይወት ከማሻሻል ባለፈ ለሴቶችና ወጣቶች የስራ እድል ፈጠራ ሚናው የጎላ መሆኑንም አንስተዋል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ በበኩላቸው ፕሮግራሙ በቡና በጥራጥሬና ቅመማ ቅመም፣ ቅባት እህሎች የተሰማሩ አርሶ አደሮችን ምርትና ምርታማነት ከማሳደግ ባለፈ የገበያ ትስስር እንዲፈጥሩና እሴት እንዲጨምሩ ያግዛል ማለታቸውን የኢትዮጵያ ዜና አገልግሎት ዘግቧል። የሳውዲ አረቢያ ባለሀብቶች በኢትዮጵያ በፕሮሰሲንግ ና ፋርማሲቲካል ዘርፍ ለመሰማራት ፍላጎት እንዳላቸው ገለጹ። በሳውዲ አረቢያ የኢፌድሪ ልዩ መልእክተኛ ና ባለሙሉ ስልጣን አምባሳደር ዶክተር ሙክታር ከድር ና በኢትዮ ሳውዲ የጋራ ንግድ ምክር ቤት ሰብሳቢ አብዱላህ አልጃኢም የተመራ ከ በላይ አባላትን ያዘ የሳውዲ የቢዝነስ ልዑካን ቡድን የቦሊ ለሚ ልዩ የኢኮኖሚ ዞን የስራ እንቅስቃሴን ጎብኝተዋል። የሳውዲ የቢዝነስ ልዑካን ቡድን አባላቱ በቦሌ ለሚ ልዩ የኢኮኖሚ ዞን በተለያዩ ኢንቨስትመንት ዘርፎች ለመሰማራት ፍላጎት ማሳየታቸው ተመላክቷል። በተለይም በ አግሮ ፕሮሰሲንግ ና ፋርማሲቲካል ኢንቨስትመንት ዘርፍ ለመሰማራት ፍላጎት ያሳዩ ባለሀብቶች መኖራቸውን አምባሳደር ሙክታር ከድር ጠቁመው፣ ባለሀብቶቹ በኢትዮጵያ የንግድና ኢንቨስትመንት እንቅስቃሴ ውስጥ በስፋት እንዲሳተፉ የተለያዩ ስራዎች እየተሰሩ መሆኑን ገልጸዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው። የዕለቱ ዜናችን እዚህ ላይ አብቅቷል። ስለ አብሮነታችሁ እናመሰግናለን። ሰላም።